አንድ ልል የምፈልገው ነገር ዳኛ የሚለውን ማዕረግ ከመስጠታችሁ በፊት ኢንስትራክተር የሚለውን ማዕረግ ከመስጠታችሁ በፊት በደንብ ስለ ዳኝነት ብታስተምሩ፣ ኢንተርናሽናል የሚለውን ማዕረግ ከመስጠታችሁ በፊት ስለ ኦፍሳይት ህግ ብታስተምሩ በጣም መልካም ይመስለናል። እሱ ብቻ አይደለም፣ ስለገደላችሁን እናመሰግናለን። እና ለሞተው እግዚአብሔር ነፍስ ይማር ነብስን በአጸደ ገነት የቆሰል ከወንድሜ ቁስልህ ቁስሌ ነው። እግዚአብሔር ጨርሶ ይማርህ። ከዚህ በተረፈ ግን እንኳንም ህዝብ አየላችሁ ጉዳችሁን። ደጋፊ ያባራችሁ፣ አንድ ደጋፊ ገላችሁ፣ ሁለት የገባ ጎል ሽራችሁ፣ ኦፍሳይድ የሆነ ጎል ስላጸደቃችሁ ከልብ እናመሰግናለን። ሁሌም እንሳተፋለን። እንደምታዩት ሁሌም በበደል እናጣለን እና በዚህ አጋጣሚ ለተጫዋቾቼ በጣም ትልቅ ክብር አለኝ። በጣም አመሰግናለሁ ላደረጋቸው ተጋድሎ ግን ለቀጣይ በኢትዮጵያ